መድፈኞቹ በዝውውር መስኮቱ ላይ አጥቂ እንደሚያስፈልጋቸው ይታወቃል። ነገር ግን አጥቂ ብቻ እንዳልሆነ የተከላካይ መስመራቸውን ማሻሻል እንደሚፈልጉና እና እንግዲህ በዝውውር መስኮቱ መጀመሪያ አካባቢ ዲን ሁይሰንን ለማስፈረም እንደሞከሩ ያም እንዳልተሳካ፣ በተለይ ሪያል ማድሪድ በዝውውሩ ላይ መግባቱን ተከትሎ ወደ ሪያል ማድሪድ መሄዱ የሚታወስ ነው። ከዛ በኋላ መድፈኞቹ የአጥቂ የተከላካይ መስመራቸውን ለማሻሻል በተለይ የዚቼንኮ የኬረን ቴረን መልቀቅ ተከትሎ የጃኮብ ኪቪየርም የሚጠበቅ ነው በዚህ ዝውውር ላይ ማንን ያስፈርማሉ የሚል ጥያቄ ነበር በቅርብ ጊዜያት ግን አርሰናል ጋር ስሙ የሚያያዘው ተጫዋች ጀረል ሃቶ ሆኗል ሃቶ ምን አይነት ተጫዋች ነው የሚለው ሃቶ በአርሰናል ቤት ቢመጣ ምን ምን ሚናዎችን ሊወጣ ይችላል የሚለውን በዛሬው ፕሮግራማችን ምናቀርብላችሁ ይሆናል የ19 ዓመቱ የአያክስ ምክትል አምበል ከሪያን ግራቨን ብርቅ ብ መቀጠል በታዳጊ እድሜው ለአያክስ ቋሚ ሆኖ የተሰለፈ መቶ ጨዋታዎችን ለአያክስ ለማድረግ ብዙ እድሜዎችን ያልፈጀ በጣም አስገራሚው የመስመር ተከላካይ እንዲሁም ደግሞ የመሃል ተከላካይ ላይ መሆን የሚችለው ጀረል ሃቶ ማን ነው ብለን እናያለን። አርሰናል ቢመጣ ምን ምን ነገሮችን መሸፈን ይችላል የሚለውን በዚህ ፕሮግራማችን ምና ይሆናል። ሰላም ውድ አድማዎቻችን፣ ይህ ያ ስፖርት ነው። ላይክሸር ኮሜንት ሰብስክራይብ ማድረጋችሁን አትርሱ። የናንተ ላይክሸር ኮሜንት ሰብስክራይብ ብዙዎቹ ጋር እንድንደርስ ያግዘናል። ውድ አድማዎቻችን የናንተን አስተያየት የሚጠብቅ ነው የሚሆነው እና በሃቶ ጉዳይ አርሰናሎች ገፋ ብለው በለንደን ኤጀንቱን እንዳነጋገሩ ይታወቃል። ና ይህ ተጫዋች ወደ አርሰናል የመምጣቱ ነገር ያይቀሬ ሊሆን ይችላል። ና ምን ታስባላችሁ? መድፈኞቹ ይህንን ተጫዋች ሊያስተናግዳቸው ላለፉት ሁለት ዓመታቶች ሲመለምሉት ቆይተዋል አሁን ጊዜ የሆነ ነው ብለው ይህንን ተጫዋች ለማስፈረም ይፈልጋሉ ተጫዋቹም ከያክስ መልቀቅን ያስባል ና ወደ አርሰናል መቶ ከነሊዩስስ ከሊ ከነከላፊዮሪ ጋር የሚፎካከል ይሆናል ይህ ተጫዋች እንዴት ታዩታላችሁ ኮሜንት መስጫ ቦክስ ላይ እናንተን አስተያየት የሚጠብቅ ነው የሚሆነው ሰላም ሰላም ይህ ያያ ስፖርት ነው ስለዚህ ላይክ ሸር ኮሜንት ሰብስክራይብ ማድረጋችሁን አትርሱ ሁለ ድማቻችን እንግዲህ አርሰናል ና የተከላካይ መስመሩ እንግዲህ ባለፉት አመታቶች ብዙ ነገር መወራት የሚችል ነው በጣም እየተሻሻለ እየተለወጠ ያለ ነው በየአመቱ ምርጥ ብቃታቸውን የሚያሳዩ ተጫዋቾች በዝውውር አርሰናል መስኮቱ ራሱን መፈተን ይፈልጋል፣ ራሱን ማሻሻልን ያስባል እና ጀራር ሃቶ በማይክል አርቴታ ትልቅ እምነት የተሰጠው ተጫዋቹ ነው ይታያል። ማይክል አርቴታ ይህንን ተጫዋች ለምን ፈለገው ብለን ስንጠይቅ ደግሞ የምናገኘው የመጀመሪያው መልስ የልጁ አስደናቂ ብቃቱ ነው ይገኛል። ከአያክስ ከዚህ በፊት አርሰናል ጁሊያን ቲምበርን አስፈርሟል። ቲምበር በሚፈረምበት ወቅት በታዳጊ ቡድን ውስጥ ደግሞ ሌላ አስገራሚ ተጫዋች እንደነበር ይታወቃል። ጀራር ሃቶ ነው ቲምበርን እያየ ያደገ ተጫዋች ነው። እንዲሁም ደግሞ ለአርሰናል ቤት ቲምበር መጥቶ ምን አይነት መሻሻሎችን እንዳመጣ ያለፈው ዓመት የሚታይ ነው። ከኤሲል ጉዳቱ ተመልሶ ስለዚህ ይህንን ተጫዋች ማምጣት ሌላኛውን ታዳጊውን ቲምበር እንዲሁም ደግሞ በአንዳንዶቹ በግራግሩ የሚጫወተው ቲምበር ይሉታል። ይህ ተጫዋች ጀረል ሃቶ ከማን ጋር ተመሳሳይ ነው ካላችሁኝ የመጀመሪያው ተጫዋች ቲምበር ነው ብያችኋለሁ። ሁለተኛው ከማርሴሎ ጋር የሚመሳሰል ክህሎት አለው በተለይ በማጥቃት መስመሩ። በነይታ ግን በጣም ተመሳሳይ ተጫዋች የሚሆነው ከናተናኬ በማንቸስተር ሲቲ እየተጫወተ የሚገኘው ናተናኬን የሚመስል አይነት ተጫዋች ነው። 19 ዓመቱ ላይ ይገኛል። ለአክስ 24 ጨዋታዎችን አድርጎ እስካሁን ድረስ ምንም አይነት ጉዳትን አላስተናገደም። ኮንትራቱ እስከ 28 የሚጠናቀቅ ይሆናል። ሜትር ከሰማንያ ሁለት ነው በቁመቱ ነገር፣ ስለዚህ መካከለኛ ቁመት አለው። ምንም እንኳን እንደ ገብርኤልና እንደ ሳሊባ ከሜትር ከዘጠና በላይ አይደለም ነገር ግን በቂ የሚባል ቁመት አለው ላርሰናል በመሀል ተከላካይነት በሁለቱ ማለት በግራም በቀኝም የመሀል ተከላካይ የግራ መስመርም ተከላካይ መሆን የሚችለው። ምን ጠንካራ ጎን ምንስ ደካማ ጎን አለው ብለን ስናይ፣ አንዳንደኛ በጣም ጥሩ ክህሎቱ የአንድን ላንድ ግንኙነቱ ነው። ለምሳሌ በግራ መስመር በማል ተከላካይ ብታደርጉ ማንን ተጫዋች ሊያልፈው የማይችል በጣም ጥሩ የሆነ ትልልቅ ቀኝ መስማትዎችን ማቆም የሚችል ነው። ማህመድ ሳላም ብሰጡት በሚገባ ማቆም የሚችል ነው። ያ ጥሩ ክህሎት ሆኖ ይታያል። ታክል መውረድ ላይና መፋለም ላይ በጣም አስደሳች ነው። ከዚ ውጭ ግን አርሰናሎች ይህንን ተጫዋች የሚፈልጉበት ምክንያት በጣም አሪፍ የሆነ ሯጭ ነው። ፍጥነት አለው በጣም ስለዚህ ያንን አርሰናል ኮሪደሩ ላይ በደንብ መሻማት የሚችል ጥሩ የኳስ ክህሎት ያለው ኢንቨርተር ፉልባክ መሆን የሚችል ፔረንቴሬኒና ዚቼንኮን አጣምሮ የያዘውን ሃቶን ማምጣት ለአርሰናል በጣም ብዙ ድሎችን ማምጣት የሚችል ነው። ፓስ ማድረግ ላይ በጣም ጥሩ ነው። በተለይ ወደ ሳጥኑ የሚልካቸው ኳሶች ጥሩ የሚባሉ ናቸው። ነገር ግን የአስራ ዘጠኝ ዓመቱ ተጫዋች ሙሉ በሙሉ ደግሞ ምርጥ ተጫዋች ነው ብቻ የምንለው አይደለም። ጉድለቶችም አሉበት። አንደኛ ኳሱን ወደፊት ይዞ ፕሮግረስ፣ ወደፊት ይዞ በሚሄድበት ጊዜ ስህተቶችን ይሰራል። ያ ደግሞ ቡድኑን ለመልሶ ማጥቃት ተጋላጭ አድርገዋል። ኳሱን በሚያጸዳበት ወቅት ወይም ደግሞ ኳሱን ክሊር በሚያደርግበት ወቅት ቀጥተኛ ተፋላሚ ከሆኑት ከሌሎች ተጫዋቾች ጋር የሚፋለምበት ሁኔታ አለ። ያንንም ማሻሻል ይጠበቅበታል። በጣም ኦቨር ኮሚትድ ይሆነና ኳሱን ደግሞ አንድ ተጫዋችን ብቻ ይዞ ይቆይና ስፔሶችን ሲሸፍና ይታዩ። ይህንን ይህንን ሁኔታዎችን ማሻሻል ይጠበቅበታል። እነዚህ ግን ለአንድ ታዳጊ ተከላካይ እንደዚህ አይነት ችግሮች ይታያሉ። ለምሳሌ በአርሰናል ቤት ካለው እስካሊ ብትሄዱ ይህን አይነት ስህተቶች ይታዩበታል። እና አርሰናሎች ይህንን ብቃቱን በማሻሻል ወደ ምርጥ ብቃቱ መውሰድ ይፈልጋሉ። አርሰናሎች ይህንን ተጫዋች ሲፈልጉት ይህ ታዳጊ በሮተርዳም ነው እንግዲህ ያደገው። በጣም አስገራሚ ብቃት ነው። ሰላሳ አምስት ሚሊዮን ዩሮ እንግዲህ አርሰናሎች ሊያስወጣቸው ይችላል። አምና ሀምሳ ጨዋታዎችን አድርጎ ሶስት ጎሎች ስድስት አሲስቶችን ማድረግ የቻለ ነው በተከላካይ መስመሩ ላይ አር አርሰናልን ማሻሻል የሚችለው እንግዲህ፣ አርሰናል እንደችግር የሚነሳው የአርሰናል የግራ መስመር የተከላካይ ቦታ እና የተከላካዮች ቁጥር ነው። አርሰናል እንግዲህ በተከላካይ መስመሩ ላይ ቶሚያሱ በሚቀጥሉት ዓመታቶች ከሚለቁ ተጫዋቾች ይሆናል ተብሎ ይጠበቃል። ስለዚህ የቶሚያሱ መውጣት ስትጨምሩት ዚቼንኮ ቴሬኔን ስታረጉት ሶስት ተከላካይ መስመሮችን የሚያጥል ይሆናል። ስለዚህ በቀይ መስመር ላይ የሚጠበቁት ቲምበርና ና ቤን ዋይት ይኖራሉ። በማልተከላካይነት ሶስቱ ተጫዋቾች አሉ። ጃኮብ ኪቪየር ኒው ካላፊዮሪ መጨመር እንችላል። ጃኮብ ኪቪየር፣ ካላፊዮሪ፣ ሰሊባ ና ገብርኤል ማጋሌስ። የግራ መስመሩን ደግሞ ማን ይይዛል ማለት ነው? ሀቶ ና እንዲሁም ደግሞ ሊዩስስ ከሌ ይዘው ሊጫወቱ የምናያቸው ይሆናል። ስለዚህ አርሰናል ይህንን የስብስብ የተከላካይ መስመር ይኖረዋል። ስለዚህ ጠንካራ የተከላካይ መስመር ይኖረዋል። ከዛ ውጭ አርሰናሎች እንግዲህ በካላፊዮሪ ና በስካሊ ቦታ ላይ የተለያዩ አይነት ሁኔታዎችንም ውሳኔዎችም ይጠበቃል እና ካላፊዮሪን ወደ ማል ተከላካይ መውሰድ ና ገብርኤል ማጋሌስን ማሳረፍ እንዲ እንዲችል ማድረግ ምክንያቱም ከላፊሪ የሚወደው የሚፈልገው ቦታ የመሃል ተከላካይነት መስመሩ ስለሆነ ሌላኛው የሚሆነው ስካሊን ወደ መሃል ተጫዋችነት ማምጣት ነው። አርሰናል በስድስትና በስምንት ቁጥር የዚህ ልጅ ብቃት መጠቀም ይጠበቅባቸዋል። ዋና ቦታው በዛም በዚህ መስመር ላይ መጫወት እንደሆነ ይታወቃል። ስለዚህ አርሰናሎች ደግሞ በተለይ በመሃል ተጫዋቾች ላይ ብዙ ተጫዋቾችን እያጡ ይገኛሉ ና አንደኛው እንግዲህ የፓርቲን መልቀቅ ተከትሎ ኖርጋርድ ና እንዲሁም ደግሞ ዙቢሜንዲ ይኖራሉ። ስለዚህ በአንዳንድ ጨዋታዎች ላይ ይህንን ተጫዋች የነ ዲክላን ራይስ አጣማሪ ሆኖ ዲክላን ራይ የሚያሳርፍ ተጫዋች ሆኖ እስከሌ ልናይበት የምንችልበት ይኖራል። ስለዚህ አርሰናል እንደ ቡድን የተለያየ አይነት ቦታ በተለያየ አይነት ተጫዋቾች ሽፋን የሚሰጡት ቡድን ሆኖ ልናየው የምንችል ይሆናል። ጃኮብ ኪቪየርም ሊለቀ የሚችልበት እድል ይኖራል። አርሰናል 35 40 ሚሊዮን ፓውንድ ከቀረበለት ይህንን ተጫዋች የሚለቁ ይሆናል። ነገር ግን ያንን የሚያቀርብ ቡድን ይኖራሉ። እንግዲህ ከአርሰናል በኩል ያ የሚጠበቅ ይሆናል ተብሎ ይታሰባል። ጃኮብ ኪቪየር ባሳየው በወቅቱ ብቃትም ደስተኛ ናቸው አርሰናሎች። ይህንን ተጫዋች ለማስፈረም ሲያስቡ ከቸልሲና ሊቨርፑል ጠንካራ ፉክክር ይጠብቃቸዋል። ነገር ግን ሊቨርፑል በቀጥታ የሚሰለፍና በቀጥታ ቡ ጦርነት ስኬታማ የሚያደርግ ተጫዋችን ይፈልጋሉና ይህ ትንሽ አስቸጋሪ ያደርግባቸው ይችላል። በሊቨርፑል በኩል ስለዚህ ማርክ ጉዊን መርጠዋል ማለት የሚቻለው። ሌላኛው ቸልሲ ነው። ቸልሲም እንደዚሁ ልምድ ያለው ተጫዋች ነው። ብዙ ታዳጊ ተጫዋቾች እንዳሉ ይታወቃል። ስለዚህ አርሰናል በዚህ በኩል የተሻለ የማስፈረም ዕድል ይኖረዋል ተብሎ ይታሰባል። እንግዲህ አርሰናሎች ይህንን ሂደቶች ገፋ በማድረግ ይህንን ተጫዋች አስፈርመው የአርሰናልን የመሀል ተከላካይ በሚቀጥሉት አመታቶች የሚሸፍን ተጫዋች ይሆናል ተብሎ ይጠበቃል። አርሰናል እንግዲህ ካያክስ ጋር ጥሩ ግንኙነት አላቸው። ባለፉት አመታቶች ቲምበርን ወስደዋል። ቶምሴት ፎርድን ግብ ጠባቂ ወስደዋል። ሶስተኛ ግብ ጠባቂ ነ አሁን ሃቶን ደግሞ ሶስተኛ የመስመር ተከላካይ ሆኖ ወይም በተከላካይ መስመሩ ላይ የሚጫወት ይሆናል። ስለዚህ ካያክስ ጋር ጥሩ ግንኙነት መኖሩ ጥሩ የሚባል አንዳንድ አስገራሚ ቁጥሮችን ልንገራችሁና ጨርስ እንግዲህ በጣም የሃቶ አስገራሚ ነገር በጣም የገረመኝ አሲስት በማድረግ ከተከላካይ መስመር ዜሮ ነጥብ ሁለት አንድ ነው በጨዋታ ያ ማለት ዘጠና አራት ፐርሰንት ላይ የሚያስቀምጠው ነው። ሌላኛው በጣም አስገራሚ ቁጥር የሚሆነው ፓስ ወይም ደግሞ ኳሶችን ወደፊት ፓስ በማድረግ ነው። ፓስ እንግዲህ ስልሳ ነጥብ አምስት አራት ኳሶችን ይሞክራል ስልሳ ኳሶችን በጨዋታ ላይ አድርጎ ሰማኒያ አምስት ፐርሰንት ላይ ያስቀምጠዋል። ፓስ አቴምት ማድረግ ብቻ ግን አይደለም ፓስ ኮምፕሊሽን ወይም ደግሞ የተሰካ ኳሶችን የማቀራበል ንጻ ሬው ሰማኒያ ዘጠኝ ነጥብ አራት ፐርሰንት ላይ ነው። ይህ ትናንት ላወራንለት ለኖር ጋር አንጻር ከኖር ጋር ከብዙዎቹ ያተማካኝና ከተከላካይ መስመሮች የተሻለ ነው። ዘጠና ዘጠኝ ፐርሰንት የሚያስቀምጠው ነው። ከሳሊባ ከገብርኤል ጋር የሚያያይዘው ይሆናል። በተቃራኒ ሳጥኖ ቦክሱ ሶስት ኳሶችን በዘጠና ፐርሰንት አይደለም ሆኖ የሚነካ ነው። ስለዚህ እነዚህ ሁሉ ጠቅላላ ብቃቶቹ የተሻለ ተጫዋች እንደሆነ የሚያሳይ ነው። አርሰናሎች በዝውውር መስኮቱ ላይ አንድ ተከላካይ የማስፈረም አንድ አጥቂና አንድ የመስመር አጥቂን ማስፈረም እንደሚፈልጉ ይታወቃል። ስለዚህ በዚህ በኩል ላይ አርሰናል በምልመላው ረገድ ጠንካራ እንዲሆን ይጠበቃል። ስለዚህ ይህንን ተጫዋችን ብዙ ገንዘብ የሚወጡበት አይደለም። ስለዚህ አርሰናልን ማሻሻል የሚችል ነው የሚጠበቅ ነው የሚሆነ እስከ ዝውውሩ መጨረሻ ቀን ድረስ። ውደርማቻችን ይህ የያ ስፖርት ነው። ላይክ ሸር ኮሜንት ሰብስክራይብ ማድረጋችሁን አትርሱ።